ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋ የተፈጥሮ ሐር 670 ወርቅና የብር ሽቦ 150 አካባቢ 658 ብዛት 47 እያንዳንዱ 14 ሜትር ርዝመትና 95 ሴንቲሜትር ስፋት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ይሄ እንደምን አላችሁ ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልኝ በዛሬው ፕሮግራሚ መግቢያ ላይ እንዳያችሁት እኛ ሙስሊሞች ስለ ካዕባ የማናውቀው እጅግ በጣም አስገራሚ ነገሮችን ነው የቀረብኩት የካዕባ ልብስ ኪስዋ የሚባለው ከምን እንደሚሰራ ከወርቅ ከብር እና ከሌሎች ከሀር እጅግ ውድና ድንቅ የሆኑ ነገሮች ነው የሚሰራው በዛ ዙሪያ በሰፊው እናብራራበታለን ቪዲዮውን ላይክ ሼር እያደረጋችሁ ተከታተሉት። በቀጥታ ወደ ቪዲዮ ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋ በመካ መስጂደል ሐራም መሃል ላይ የሚገኘው ካዕባን የሚሸፍን ጥቁር የሐር ጨርቅ ነው። በወርቅና በብር ክሮች ውስጥ በቁርአን አንቀጾች ተቀርጸውበታል። ኪስዋን የመፍጠር ሂደት የተካኑ የእጅ ባለሙያዎች ያካትታል እና ለማጠናቀቅ ብዙ ወራት ይወስዳል። በተለምዶ ኪስዋ በየዓመቱ በሐጅ ጉዞ ወቅት በዙል ሂጃ ዘጠነኛው ቀን በእስልምና የጨረቃ አቆጣጠር የመጨረሻ ወር ይተካል። ዋው ዛሬ ማሻላህ፣ በጣም ደስ የሚል ነገር ነው እያየን ያለ ነው። እስኪ አሁን ደግሞ ይሄንን የካእባ ልብስ ኪስዋን እንዴት እንደሚመረት በምን አይነት ፋብሪካ እንደሚመረት እንይና በጣም የሚያስደምም ነው። እስኪ ወደ ቪዲዮ። መካ ውስጥ የሚገኝ አንድ ትልቅ ፋብሪካ አለ። ይህ ከሁለት መቶ በላይ ሰራተኞች ያሉት በሳውዲ መንግስት ስር የሚተዳደር ፋብሪካ የተቋቋመው አንድ ነገር ብቻ ለመስራት ታቅዶ ነው። ይህ ፋብሪካ የሚያመርተው በታላቁ የመካ መስጂደል ሐረም የሚገኘውን ካባን ለማልበስ የሚያገለግለውን ኪስዋ የተባለውን ልብስ ነው። ጥልፉን ሳይጨምር 650 ኪሎ ግራም የሚመዝነው የካባ ልብስ ከጣሊያን ሀገር በመጣ ንጹሕ የሐር ክር በዚሁ ፋብሪካ ከተሸመነ በኋላ በላዩ ላይ የሚሰፍሩት የቁርአን ጥቅሶች ይታተሙበታል። ከዛም በጥልፍ ስራ የመጨረሻ ደረጃ በደረሱ የጥበብ ባለሙያዎች በቀለም ምልክት በተደረገበት ጽሁፍ ከጀርመን ሀገር በመጣ የወርቅ ክር ይጠልፉታል። ይህ ከ24 ካራት ንጹሕ ወርቅ የሚሰራው የወርቅ ክር አንድ ኩንታል ከ20 ኪሎ የሚመዝን ነው። ኪስዋ ላይ የሚጻፈው በወርቅ ብቻ አይደለም። በተመሳሳይ ከጀርመን በመጣ አንድ ኩንታል የሚመዝን ንጹሕ ብር የቀሩት ጽሁፎች፣ ጌጦች ይለጠፉበታል። ወላ ሀቂቀተን በጣም ደስ የሚል ነው። በጣም የሚመች ነው። ያምራል። እኔ እንደዚህ አይነት ነገር አይቼ አላውቅም ነበርና በጣም ተደስቼበታለሁ። አሁን ደግሞ እስቲ የኪስዋ ዋና ዋና ክፍሎቹን የሚያሳየውን ቪዲዮና ስለነሱ እነሱ አንዳንድ መግለጫ እንከታተል። ተመልሰን እንገናኛለን። የኪስዋ ቁልፍ ክፍሎች አንደኛው ክፍል ሂዛም፣ በኪስዋ ላይ ሁለት ሶስተኛውን ስፍራ ይዞ የሚገኘው ሂዛም ነው የተጠለፈ ትልቅ የካእባ ልብስ ነው። ልብሱ በእያንዳንዱ የካእባ ጎን ላይ አራት ቁርጥራጮች ያሉት 16 የሐር ጨርቆች ያካትታል። የተገጠመው ሂዛም እርዝመቱ 47 ሜትር እና ስፋቱም 95 ሴንቲሜትር ነው። በሂዛሙ ላይ ያለው ጽሑፍ በወርቅና በብር ክር የተለጠፉ የቁርአን ጥቅሶች ያካትታል። በየአንዳንዱ የካእባ ማዕዘን ላይ ባለው ቀበቶ ስር የሱረቱል ኢህላስ ሱራ የያዘ ካርዳሽያት የሚባል ተጨማሪ አራት ማዕዘን ቅርጽ ያለው የጨርቅ መለኪያ አለ። ሁለተኛ፣ ሲታራ በመውጫው የካባ በር ላይ ቡርኩ ወይም ሲታራ የሚባል ሽፋን አለ። ይህ ፓኔል በኪስዋ ውስጥ በጣም በተብራራ ሁኔታ ያጌጠ ክፍል ነው። ሲታራ በአማካኝ 7.75 ሜትር ወይም 3.5 ሜትር ስፋት ያለው ሲሆን የተገጣጠመው አራት የተለያዩ የጨርቅ ፓኔሎች በመስፋት ነው። የበር መጋረጃ ከንጹህ የተፈጥሮ ሐር የተሰራ ሲሆን በቁርአን አንቀጾችና እስላማዊ ጌጦችም ያጌጠ ነው። በረቀቀ መንገድ የተለጠፈና በወርቅ የተለበጠ የብር ሽቦ ተሸፍኗል። አሁን ደግሞ ስለ አመራረቱ ፕሮሰስ እና ስለ ማቴሪያሎቹ ምን ምን ማቴሪያል ይጠቀማል፣ በጣም ለየት ያለ እጹብ ድንቅ የሆኑ ማቴሪያሎችን ነው የሚጠቀመው። እነሱን እስኪ እንከታተልና ተመልሰን እንገ የኪስዋ አመራረት፣ አንደኛው ማቅለም። የማቅለም ሂደቱ የኪስዋ ምርት የመጀመሪያ ደረጃ ነው። በጣም ጥሩዎቹ የንጹህ የተፈጥሮ ሐር አይነቶች ከጣሊያን የመጡ ናቸው። ከዚያም ለኪስዋ የሚፈለገውን ቀለም ለማግኘት ሐር በፋብሪካው ማቅለሚያ ክፍል ውስጥ ይቀባል። ሁለተኛ፣ አውቶማቲክ ሽመና የኪስዋ ውጫዊ ሽፋን የቁርአን ጥቅሶች የሚታተሙበት ጃካርድ ማሽን ተጠቅሟል። የውጫዊ የኪስዋ ክሮች ብዛት አንድ ሜትር ወደ 9986 ክሮች ይደርሳል። እነዚህ ክሮች የተደረደሩት እና የተሸመኑት ለረጅም ጊዜ የሚቆይ ጨርቅ ለመፍጠር ሲሆን ይህም ለአንድ ዓመት ለተፈጥሮ አካላት መጋለጥን ይቋቋማል። የቁርአን አንቀጾቹ ጥልፍ ልብስ 205 ሴንቲሜትር ስፋት ያለው 10250 ክሮች አሉት። ሶስተኛው የላብራቶሪ ምርመራ ላብራቶሪ ክሮች የሚፈልገውን ቁጥር የመለጠጥ ጥንካሬና የመከላከያ መመዘኛዎችን እንዲያሟሉ ይረጋገጣል። በጣም ጥሩውን አማራጭ ለመምረጥ ቀለሞች ተዘጋጅተው በትንሽ ናሙናዎች ላይ ይሞከራሉ። ከቀለም በኋላ የጨርቁ ናሙናዎች ለቀለም ጥንካሬ፣ ውፍረት፣ ግጭትን የመቋቋምና የመካን የአየር ሁኔታ በተመለከተ ተጨማሪ ምርመራ ይደረግላቸዋል። የጨርቅ ጥራትና ዘላቂነት ለማሻሻል ምርመራም ይካሄዳል። ማሻአላህ በጣም ደስ የሚል እውቀት ነው። ስለ ካእባ እያወቅን ያለ ነው። አሁን ደግሞ እስኪ ዙሪያውን ካእባ ምን ያክል ስፋት እና ምን ያክል ርቀት አለው የሚለውን ከሀጀረል አስወድ ጀምሮ ዙሪያውን ያሉትን እንመልከትና ተመልሰን እንገናኛለን። አንደኛ በሀጀረል አልአስወድ እና በሩክን አል የመኒ መካከል ያለው ስፋት 10.29 ሜትር ወይም 11 ክፍሎች አሉት። ሁለተኛ በካእባ በርጎን ያለው ስፋት 11.82 ሜትር ወይም 12.5 ክፍሎች አሉት። ሶስተኛው በሂጅር ኢስማኤል ጎን 13 ሜትር ወይም 15 ክፍሎች። አራተኛ በሩክኑል አል የመኒ እና በሩክኑል ሻም መካከል ያለው 12.15 ሜትር ወይም 13 ክፍሎች። በበሩ መጋረጃ ክብደት ምክንያት በቀጥታ በቅዱስ ካዓባ ግርግዳ ላይ ተሰቅሏል። ከፋብሪካው የተውጣጡ ኮሚቴዎች በትክክል መቀመጡን በማረጋገጥ የተለጠፉትን ክፍሎች ይገመግማሉ። እናም ይጭናሉ። ልብሱ ራሱ በጥቁር ቀለም ከተቀባ ንጹህ የተፈጥሮ ሐር የተሰራ ነው። በውስብስብ ዘይቤና ሐረጎች የተቀረጸው እንደ ላኢላሀ ኢልላላህ ሙሐመዱን ረሱላላህ አላህ ጀለ ጀላለሁና ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል አዚምና ሌሎች ይጠቀሳሉ። እንግዲህ እዚህ ደረጃ ከደረሰ ከዚህ በኋላ ደግሞ የህትመት ስራዎች አሉ። መጀመሪያ ህትመት ስራዎቹ የቁርአን፣ የጥቅሶች፣ የሌሎች ነገሮች ህትመት ስራዎች ይታተሙና ከዛ በኋላ የሚሰሩ ስራዎች አሉ እሱን እንከታተልና በድጋሚ አራተኛው የማተም 1979 ዓ. ልደት በተመሰረተው የህትመት ክፍል በኪስዋ ላይ የቁርአን ጥቅሶችንና ማስዋቢያዎችን ለማተም የሐር ስክሪን ዘዴን ይጠቀማል። በእንጨት ስክሪን ላይ የተዘረጋ ሰው ሰራሽ የሐር ጨርቅ የሚዘጋጀው በብርሃን ስር የሚነድንና ንድፍን ለማተም ክፍት ቀዳዳዎችን በሚተው ስሜት በሚነካ ፊልም። ከዚያም ልዩ ቀለሞች በጨርቁ ላይ በተከፈቱ ቀዳዳዎች ላይ ይተገበራሉ፣ አስፈላጊዎቹን ንድፎች በትክክል ያትማሉ። ይህን ይመስላል። አሁን ላይ ደግሞ ስለ ኪስዋ ፋብሪካ ታሪክ ፋብሪካው ከድሮ ከጥንት ጀምሮ የነበረው ታሪክ አለ። እሱን ታሪክ እንከታተል። ከግብፅ ጀምሮ ነው ሊያስጎበኝን የመጣውና እስኪ እሱን እንከታተል። ወዲገ ኪስዋ ፋብሪካ ታሪክ። የመጀመሪያው የሳውዲ የኪስዋ ፋብሪካ ግብፅ በ1345 ሂጅራ 1926 ዓመተ ልደት የኪስዋ ጦር መላክ ካቆመች በኋላ የሳውዲ መንግስት እርምጃ ወሰደ። በንጉስ አብድል አዚዝ ዘመን አጂያድ አካባቢ የመጀመሪያውን የኪስዋ ሽመና ፋብሪካ አቋቋሙ። በ1346 ሂጅራ 1927 ዓመተ ልደት የተመረቀው ይህ ባለ አንድ ፎቅ ፋብሪካ የካእባን ሽፋን በሀገር ውስጥ ማምረት የጀመረበት ወቅት ነበር። 60 ሰራተኞችን ያቀፈ የሰለጠኑ ጥልፍ ባለሙያዎችን ጨምሮ ፋብሪካው የመጀመሪያውን ኪስዋ በ1346 ሂጅራ ወይም 1927 ዓ. ልደት በመጨረሻ በተሳካ ሁኔታ አጠናቋል። ይህ ፋብሪካ ግብጽ ኪስዋ መላክ እስከጀመረችበት እስከ 1355 ሂጅራ ወይም 1936 ዓመተ ልደት ድረስ ለአስር ዓመታት አገልግሏል። ይህ ኪስዋ ፋብሪካ ታሪክ ይህንን ይመስላል። አሁን ላይ ደግሞ እስቲ ምን ያክል ጊዜ ይወስዳል ይህን ስራ ለመስራት እና መቼ ነው የሚቀየረው የሚለውን እንከታተል። በዚህ ሁኔታ የሚካሄደው የአዲሱ ኪስዋ ስራ ከስምንት እስከ አስር ወራት እንደሚወስድ ይገመታል። አጠቃላይ ስራው ካለቀ በኋላም ለስራ እንዲያመች 47 ቦታ የተቆራረጠው አንድ ላይ ይሰፋና 648 ስኩዌር ሜትር የሚሆነው አዲስ ሽፋን የአረፋ በዓል ከመድረሱ ቀደም ብሎ በታላቅ ስነ ስርዓት ይቀየራል። አዲሱ ኪስዋ የሚያገለግለው ለአንድ ዓመት ብቻ ነው። በዚህም የሳውዲ መንግስት ለአንዱ ኪስዋ በየዓመቱ 22 ሚሊዮን የሳውዲ ሪያል ወይም ወደ 6 ሚሊዮን ዶላር ወጪ ያደርጋል። ከአንድ ኩንታል በላይ ወርቅና ሐር የሚሰራው ኪስዋ ይህ የሚወስደው ጊዜ ኪስዋ ልብሱን ለመስራት ይህን ያክል ነው። የሚቀየርበትም ጊዜ ይህን ይመስላል። ቀጣይ አንድ ቪዲዮ የኪስዋ ጥልፍ የተለያዩ መጠን ያላቸው የጥጥ ክሮች በታተሙ መስመሮችና ማስጌጫዎች ላይ ማድረጉን ያካታል። ቢጫ የጥጥ ክሮች ለወርቅ ጥልፍ ጥቅም ላይ ይውላሉ፣ እናም ነጭ የጥጥ ክሮች ለብር ጥልፍ ጥቅም ላይ ይውላሉ። እነዚህ ክሮች የመሰረቱን መዋቅር ይመሰርታሉ። ከዚያም በወርቅ በተሸፈኑ የብር ሽቦዎች ተሸፍነዋል። ከጨርቁ ወለል በላይ ከአንድ እስከ 2.5 ሴንቲሜትር ከፍታ ያለው የሚያምር ወርቃማ ጥልፍ ይፈጥራሉ። የሚገርም ነው። ከአባና አናቀም ያልኩት ለዚህ ነው። አሁን ደግሞ የኪስዋ ልብስ መገለጫዎች አሉ። እሱን እንከታተልና በዲግ የኪስዋ መገለጫ። የኪስዋ ምርት 240 ሰራተኞችን፣ ቴክኒሻኖችንና አስተዳዳሪዎችን የያዘ ራሱን የቻለ ቡድን ያካታል። የኪስዋ አይነቶች በጥንቃቄ የሚመረተው በትላልቅ ክፍሎች ሲሆን እያንዳንዳቸው 10 ሜትር ስፋትና 14 ሜትር ርዝመት አላቸው። እነዚህ ክፍሎች ለእያንዳንዱ የካእባ ጎን መሸፈኛ ለመመስረት ውስብስብ በሆነ መንገድ የተገናኙ ናቸው። የእያንዳንዱ ጎን ልዩ ልኬቶች በልካቸው የተነደፉ የተለያዩ ክፍሎች አሉት። አራቱም የእያንዳንዱ የካእባ ጎን የራሳቸው ልኬት አላቸው። ይህ ሁሉ ስራ ከተሰራ በኋላ መስፋት እና መገጣጠም አለ። ሁሉም እየ ብቻ ስለሆነ የሚሰሩት መገጣጠም መሰፋት አለባቸው። እሱን እስኪ እንዴት እንደሚሰፋና እንደሚገጣጠም እንከታተል። እንገ ስድስተኛው መስፋትና መገጣጠም፣ እዚህ በጃካርድ ማሽን የተሰሩ ትላልቅ ጨርቆች ተሰብስበዋል። እያንዳንዱ ቁራጭ 10 ሴንቲሜትር ስፋትና 14 ሜትር ርዝመት አለው። ቁርጥራጮቹ የንድፍ አሰላል ሲጠበቁ ይቀላቀሉና ከዚያም ለጥንካሬ በጥጥ የተሰራ ጨርቅ ይደረደራሉ። አውቶማቲክ ቁጥጥር ስርዓቶችና የሌዘር መስመር መሳሪያዎች ለትክክለኛ አሰላለፍ በማሳየት ክፍሎች በዓለም ላይ ትልቁን የልብስ ስፌት ማሽን በመጠቀም አንድ ላይ ይሰፋሉ። ቀጣይ በጣም ከባዱ ሥራ የካባበር እና መጋረጃውን እሱን አስተካክሉ መስራት ነው። እሱን እንከታተልና ተመልገኝ። የካባበር መጋረጃ የኪስዋ ለውጥ ሂደት የመጨረሻና በጣም ፈታኝ ደረጃ መጋረጃውን በቅዱስ ካዕባ በር ላይ መትከል ነው። ይህ ተግባር በትክክል እንዲገጠም ከፍተኛ ትክክለኝነትና ጥንቃቄ ይጠይቃል። ይህ ወሳኝ እርምጃ ከተጠናቀቀ በኋላ የካባውን ጨርቅ የማሳደግ ሂደት ይጀመራል። መጨረሻ ላይ አሮጌው ኪስዋ እንዴት ይሆናል? ነው የሁላችንም ጥያቄ። አሮጌው ኪስዋ ያው ወርቅ እና ብር ስለሆነ ምን እንደሚሆን እንከታተል። ከዛም አሮጌው ኪስዋ ለሳዑዲ መንግስት ተላልፎ ይሰጣል። ከዚያም የሳውዲ መንግስት በትናንሽ ቁርጥራጮች ከፋፍሎ ለታላላቅ እንግዶች፣ ባለስልጣናት፣ የሃይማኖት ተቋማት፣ ዓለም አቀፍ አካላትና በውጭ አገር ለሚገኙ የሳውዲ አረቢያ ኤምባሲዎች በስጦታ ያበረክታል። ምን ነው ለእኔም አንድ ቁራጭ በደረሰኝ የሚያስብል ነው። ቀጣይ ማቴሪያሎቹና ወጪው ምን ያክል ነው የሚለውን እንከታተል። ላይክ እናሽ የኪስዋ ቁሳቁሶችና ወጪ የተፈጥሮ ሐር 670 ኪሎ ግራም፣ የወርቅና የብር ሽቦ 150 ኪሎ ግራም፣ ጠቅላላ አካባቢ 658 ካሬ ሜትር፣ የጠቅላላ ብዛት 47፣ እያንዳንዱ 14 ሜትር ርዝመትና 95 ሴንቲሜትር ስፋት፣ ወጪ ወደ 22 ሚሊዮን የሳውዲ ሪያል አካባቢ